ሰውየው የሥራ ፊልድ ቀየረ እንዴ? ከመዝሙር ወደ ቀረርቶ ገባ? ወይስ እንዴ ነው ነገሩ? እኔ በጣም ስለተገረምኩና እጅግ የሚያስጠላ አዘማመር ስላየው ነው። እስኪ እንስማው፣ አብረን እንየው። እንዲህ አይነት አዘማመድ ደግሞ ከየት የመጣ ስታይል ነው ጎበዝ? የኢትዮጵያ ኦርቶዶክስ ተዋህዶ ዘማሪያን ግን የተሻለ እውቅና ስታገኙ፣ የተሻለ ተቀባይነት ስታገኙ የሚያረጋችሁን ነው እኮ። የሚያሳጣችሁ ምንድን ነው? እንደዚህ አይነት ቀረርቶ፣ እንዲህ አይነት አዘማመር ከየት ነው የመጣው? በስመ አብ ወልድ ወመንፈስ ቅዱስ። በሕይወቴ የሚያስጠላ አዘማመር ያየሁት እዚህ ሰውዬ ላይ ነው። በቃ አሁን ይህ ምንድን ነው? ማን አለብኝነት ማን ይነካኛል፣ ማን ይናገረኛል አይነት ስሜት ነው። መድረኩን ወይም ደግሞ አውደ ምረቱን እንደፈለኩ በሆነበት ማን ይከለክለኛል፣ እኔ ታዋቂ ነኝ፣ እኔ ዝነኛ ነኝ አይነት ስሜት ነው። አረ ምንሱ ብቻ። እስኪ ደግሞ አለባበሱን አብረን እንየው። ማዓት አይነት አለባበስ ነው የለበሰው በመጀመሪያ፣ የመሐይም ቆብ ለብሷል። ከራሱ ላይ አንድ በሊ ያዝ ዝም ብለህ ሁለተኛ የሊቃውንቱን ካባ ለብሷል። ሶስተኛ አንገት ላይ የምታሰረው መስቀል ወይም ደግሞ አይከን አድርጓል። አራተኛ ነጭ ጋቢ ለብሷል። እየቆጠራችሁ እስኪ አንድ ሁለት ሶስት አራት፣ አምስተኛ ከታች በኮት ወይም ደግሞ በሱፍ ይታያል። እንደዚህ አይነት አለባበስ ምንኛ ነው? መሐይምኛ ነው? ዘማሪኛ ነው? ወይስ ደግሞ ሊቃውንትኛ ነው? ምን አይነት አለባበስ ነው? እንደዚህ ግጥጥ ያለ ስቅጥጥ የሚያደርግ አለባበስ? እሺ ይሁን ካባና ኩታውን የለበሰው ካባና ኩታ እኮ እንደዚህ ያለ የሚለበሰው በስርዓት በትምህርተ መስቀል ተደርጎ ሙሉ አካልን ሸፍነህ ነው። ይሄ ግን ከታች በኩል ሱሪ የንዩልኝ አይነት ነገር እኮ ነው። ደግሞስ እንደዚህ ያለ አለባሱ በጣም ነው የሚያስጠላው። እንዴ ጋቢ ለብሰህ ከስር ሱሪ የንዩልኝ ምን ማለት ነው? በእውነት ወዞቻችሁ በዚህ አዘማመር አልተከፋችሁም? አልተካፋችሁም? እስኪ እንዲያው ዘማሪያ ዘማሪ ምትቀበሩት ጓደኞቹ፣ እንደሱ ዘማሪ ሆናችሁ እንደሱ ታዋቂ ሆናችሁ ዘማሪያ፣ ይሄ አለባበስ ልክ ነው? ጮቶ ጦታ አንዴ፣ ያው ቀረርቶ ነው። ቀረርቶ፣ በዚህ በቀረርቶ ምክንያቱም መዝሙር መዝሙር የሚመስል ነገር አይታይበትም። ካባርታ በመድኃኔ ዓለም ተው እንጂ፣ ማነህ ዘማሪ ቸርነት፣ ወይስ ቀስ ቸርነት ወይ ደግሞ አቶ ቸርነት ከየትኛውን መድብህ አውደምረቱን፣ ተው እንጂ ተው እንጂ አታበላሽው። እንዲህ ስትወደድ ስትከበር፣ ምን ነው ከእኔ በላይ ማንም የለም ያልክ መሰለኝ። በዚህ ሁኔታ ከቀጠልክ እጅግ አደጋ ነው። ይሄ የትዕቢት መንፈስ ነው በመሰረቱ። እንደዚህ አርጎ ማይክ የሚይዙ ሰዎች የትዕቢት መንፈስ ያለባቸው እንደሆነ ሁላችንም ማወቅ አለብን። ይህ የቤተ ክርስቲያን ስርዓት አይደለም። አላማው ይሄ ነው፣ እኔም የመጣሁበት አቅጣጫና ጉዳይ እንደዚህ አይነት ቤተ ክርስቲያን ስርዓት የላትም ነው። በቃ ስርዓቱን አትዳፈሩ ነው። ወይ በካባና በነጠላ ሆነ ዘምር፣ ወይ ደግሞ በቀሚስ ብቻ ዘምር ይሄኮ ሁሉም አይቀረኝ ነው፣ ሁሉም አይቀረኝ፣ ሁሉንም ናርገው አይክን አረገ። ካባ ለበሰ፣ ኩታ ለበሰ፣ ከላይ ደግሞ ጥቁር ኮፍያ የሚመናኑን ለበሰ። እኔኮ ግራ ገባኝ እኮ እንዲህ ሰው የት ነበር ማውቀው ብዬ ማለት ነው። ምን አለ በስርዓት ሆነ ብትዘምርና ብታገለግል ጸጋውን አግኝተሃል፣ እውቅናውንም አግኝተሃል። ግን ደግሞ ይህን እውቅና በአግባቡና በስርዓቱ ብትይዘ ቤተሰቦች እኔ በጣም ስላስጠላኝ ነው እንዲህ አይነት ልምምዶች ቤተክርስቲያን ውስጥ በመጡ ቁጥር ሌላ አቅጣጫ ነው ሚይዘው አሁን ይህ ሰውዬ አለባበስ በጣም ግራ የሚያጋባ አለባበስ ነው አበሰው ደግሞ ከታች በኩል ሱሪን እዩልኝ ያው ሌላውን አልናገረውም በሱሪ ሊያዘው ብዬም በሱሪ ሸፈን ብዬም ጉዳዩና ሌላውን እዩልኝ አይነት ነገር ነው እንዲህ አይነት አለባበስ በጣም ይህ ጋጠ ወጥነት ነው። በታላቋ ቤተክርስቲያን አውደ ምረት ላይ ወይም ደግሞ በምረቱ አደባባይ ወይም ደግሞ ብዙ ሕዝብ በተሰበሰበበት ፊት ለፊት እንደዚህ ቆመህ እንደዚህ አይነት አለባበስ ይዘህ መቅረብ ማለት በጣም ያሳፍራል። ለዚህ ነው ቤተክርስቲያን የራሷ የሆነ አስተምህሮ ወንጌል፣ አለባበስ አላት። በዛ ልክ እየሆናችሁ ኑ ነው። በእርግጥ ይህን ስናገር ብዙ የሚከፋው ሰው እንደሚኖር አምናለሁ፣ አውቃለሁ፣ አረጋግጣለሁ ምንም ጥርጥር የለውም። ምክንያቱም ብዙ አድናቂዎች አሉት፣ ብዙ ተከታዮች ስላሉት። ግን ደግሞ እንደዚህ ያለውን ነገር ጨክኖ መናገር ያው ግዴታ ነው። የቤተ ክርስቲያን ስርዓት ሲፋለስ አንዳንዴ አስተያየት መስጠት ግድ ነው። ይህን እያዩ ማለፍ በጣም ነውር ነው። ምክንያቱም ኮሜንቱም እንዳይገልታችሁ ብታዩ ብዙ አይነት ኮሜንቶች አሉ። ይህ አይነት አለባበስ እንዲህ አይነት አዘማመር ልክ አይደለም የሚሉ ሰዎች አሉ። እና ስለዚህ ለዘማሪው ለምትቀርቡት ሰዎች ነው የምነግራችሁ፣ አድርሱለት ድጋሚ እንደዚህ አይነት አለባበስ ይዘህ እንዳትመጣ ብላችሁ ማለት ነው። እና እጅግ እጅግ የሚገርም የሚገርም የሚገርም ሁኔታ አይተናል። እንደዚህ አሉ ልምዶች በአቋራጭ በአጭሩ መቅረት አለባቸው። ቤተክርስቲያን ታላቅ ናት። ታላቁን መድረክ በእንደዚህ ያለ በተል ከሰከሰ አለባበስ ማድመቅና ወይም በዛ ቦታ ብቅ ብቅ ማለት መቆም አለበት። ይሄ ማን አለብኝነት ነው፣ ማን ይናገረኛል አይነት ስሜት ስለሆነ ይሄን ሐሳብ እናንተም እንድትጋሩት ስለፈለግኩ ነው። ቤተሰቦች ሰላም ሁኑልኝ።